ዛሬ የተቆጣበት እስኪመስል ድረስ የፀሐይ ሐሩር የሚጠብሰው የእነብሴው ዞባር በረሃና የቦረናው ለጋ ወርቄ በረሃ ለምልክት አንድ ዘለላ አረንጓዴ ሳር የማይገኝባቸው አስፈሪ ገጽታ የተላበሱ ቦታዎች በርዝማኔው ልብን የሚያሸብረው የአባይን ድልድይ ተሸክመዋል። በአካባቢው የመናንያንና የመነኮሳት ማዳሪያ ከሆኑት የቅዱስ ገብርኤልና የቅድስት አርሴማ ገዳማትና በደርባ ከብቶችን በበራው ከሚጠብቁ ኦርጌ ስር የሚገኘው አባይ ሸለቆ በርሃን ለ37 ቀናት በመድፈር ለአንድነትና ለቃል ኪዳን ራሱን ለመከራ አሳለፈው የሰጠ ብርቱ ታጋይ አርበኛ አስረስማረ ዳምጤ አሸዋን ማደሪያው አድርጎ በዛ ሸለቆ ውስጥ ተቀመጠ። የአማራን የሕሉና ትግል ከተቀረቀረበት አደጋ ለማውጣት በጽናት የታገለው አርበኛ አስረስ ማረ ዳምጤ ከመጋቢት 2 እስከ ሚያዝያ 9 2017 ዓ.ም ለ37 ቀናት እጅግ መራር የትግል ጊዜያትን በመቋቋም ከመርጦ ለማርያም መካነ ሰላም የሚወስደውን የአባይ ድልድይ ጠላት ካስቀመጣቸው ጠባቂ ውሾች ጉሮሮ በመንጠቅ በአማራ ፋኖ በጎጃም እና በአማራ ፋኖ በወሎ ወይም ቤተ አማራ ቁጥጥር ስር እንዲውል አድርጎ የአንድነቱን መንገድ ከፈተ። አስተውሎትና እውቀት ሀብቶቹ ናቸው። የተረጋገው የትግሉ መሪ በመከራዎች ይጸናል፣ ፈተናዎችን ይሻገራል። የማይጋፈጠው የማይታገለው ችግር የለም። ከዓላማው ፈቀቅ የማይለው ጀግና የአባይ ሸለቆ በረሃን ቤቱ አድርጎ የማይነጉ የማይመሹ የሚመስሉ ረጃጅም ቀናትን ማሳለፍ ሌላኛው የበረሃውን ግብግብ ተያያዘው። የዞባር አሸዋማ ተራራዎችን መውጣት አቀበቱን ቁልቁለቱን በጠራራ ፀሐይ በመሰንጠቅ ሌላኛውን የተፈጥሮ ትግል ያሸነፈው የአስረስማረ ዳምጤ የበረሃ ቆይታ በአደራና በቀጠሮ የተወሰነ በመሆኑ ጽናትን ተላብሶ ትዕግስትን ገንዘብ አድርጎ ለአምስት ሳምንታት በሀሩር ውሎ አድሯል። ከወራት በፊት እየተጠናቀቀ በመጣው የአማራ ፋኖ አንድነትን ምስረታ መስመሮች ክፍት እንዲሆኑ ታቀደ። የመሪዎች መዳረሻ ባይታወቅም መነሻቸውና መንገዳቸው ቀድሞኑም በሚስጢር የተያዘ ነበር። ይህን ተከትሎ አርበኛ አስረስማረ ዳምጤና አርበኛ ዋርካው ምሬ ወዳጆ በአባይ ሸለቆ በረሃ በግዙፉ የአባይ ድልድይ ለመገናኘት ቀን ቆርጠው ተቃጠሩ። አርበኛ ዋርካው ምሬ ወዳጆ የአንባሰል ተራራዎችን አቋርጦ ጎጃም ለመድረስ ቀናትን የወሰደ ረዥም የእግር ጉዞ ማድረግ ነበረበት። አስረስማረ ዳምጤም በአገዛዙ ተላላኪዎች የተያዘውን ድልድይ አጽድቶ ወንድሙ ዋርካው ምሬ ወዳጆን ለመቀበል ከጎጃም እምብርት ተነስቶ የእነብሴን በረሃ ለሁለት እየከፈለ ይመር ቡናያን፣ እነጉዚ ቁራራት፣ ዞባራይ ቋንዳን ተረግጦ አባይ ድልድይን ሲቆጣጠር ከታሪካዊ ቀጠሮ 36 ቀናትን ፈጥኗል። ሁሉም ነገር በታቀደለት ፍጥነት እየሄደ ነው። የሚጠበቀው የዋርካው ምሬ ወዳጆ የቦረናን አለቶች አልፎ ከታሰበለት ቦታ መድረስ ሲሆን በስራ መደራረብና እና በመንገዱ እርዝማኔ ምክንያት ዋርካው ቢዘገይም፣ አርበኛ አስረስ ማረ የአባይ ደም የመሰለ ውሃ እየጠጣ ድንጋይ ተንተርሶ አሸዋን ጥፎ እየተኛ ከእባብና ጊንጥ ጋር እየተጋፈጠ ከአባይ ሸለቆ ብርጌድ አመራሮች ጋር በጽናት የወንድሙን መምጣት ይጠባበቅ ነበር። ያ ጊዜ ፈታኝ ጊዜ ነው። በረሃብ የደከሙ ጉልበቶች፣ በሙቀት የዛሉ ክንዶች፣ በወባ በሽታ ተጠቅተው ትግሉ ሌላ ትግል ወልዶባቸው የማይዘነጋ ከኮሶ የመረሩ ቀናቶች አልፈዋል። ጽናት፣ እምነት፣ ወንድማማችነትና አንድነት በሚጠይቀው አብዮት ሁሉን የተሰጠው ብርቱ ሰው የደከመውን እያበረታ የታመመውን እያሳከመ ወንድሞቹን አጠንክሮ ከብርታቱ እያካፈለ ሰላሳ ሰባት ቀናት በዋለበት በተኛበት በረሃ ህመሙን ህመም አድርጎ ስቃዩን ዋጥ አድርጎ አርበኛ አስረስማረ ዳምጤ አርበኛ ዋርካው ምሬ ወዳጆን በመጠበቅ በትዕግስት ቆይቷል። ከራያ ጎጃም ለመድረስ ዘጠኝ ሌትና ቀን የተጓዘው ዋርካው ምሬ ወዳጆ በጉዞ መካከል ያረፈበት ቀን የለም። እርምጃዎቹ ፈጣኖች ናቸው። ወደፊት ይምዘገዘጋል። የቀጠሮ ጊዜ ደርሷል እና ከፊቱ የተሰደሩ ቋጥኞች፣ የተገተሩ ተራሮች፣ ውጠው የሚያስቀሩ ሸለቆዎች አልበገሩትም። ያስከተለውን ሰራዊት ይዞ ከፊት ከፊት ይጣደፋል። የዛሬዋ ቀን ልዩ ናት። ማምሻውን ድንገት የበረሃው አየር ተቀየረ። ሰማዩን በደመና ተከለለ። ንፋሱ ግራና ቀኝ ያፏጫል። የሚጣበሰው ሙቀት ቀዘቀዘ። የአባይ ወንዝ በጥልመት ተውጦ የሚያሰማው ድምፅ ልዩ መዝሙር ይመስላል። አስፈሪው በረሃ በአንድ ጊዜ ተቀየረ። ሰዓቱም እየገፋ ነው። ጀንበር በምዕራብ ስትዘቀዝቅ የቁራራ አተራራ ጋርዷታል። ምሽጉም ተጠጋ። ብርሃን ለጨለማ ስፍራውን ሲለቅ በምስራቅ ዘለግ ያለ ወታደራዊ ሰልፍ ታየ። እንደ ዘንዶ እየተሳበ ወከሌን ወደኋላ እየተወ አባይ ድልድይን ተጠጋ። የአርበኛ ስረስማረ ዳምጤና ጓዶቹም በደስታ ስሜት ተሰከሩ። የተቀደሰው ቀጠሮ ውል ይሆን? ዋርካው ምሬ ወዳጆ ልጆቹን አስከትሎ ከማዶ ብቅ አለ። ወዲያ ማዶ አስረስማረ ዳምጤ። ሁለቱ አርበኞች ለመገናኘት የቀራቸው ረዥሙን የአባይ ድልድይ መጋራት ነበር። ሁለቶቹም ወደ መሃል አመሩ። ዋጋ የተከፈለበት ቀጠሮ በተያዘለት ቀን ተፈጸመ። ሰላሳ ሰባት ቀናትን የታመነው አርበኛ አስረስማረ ዳምጤ የአማራን ሕዝብ ምልክት የሆነውን ተወዳጁን አርበኛ ዋርካው ምሬ ወዳጆን በጎጃም ምድር ተቀበለ። ተቃቅፈውም ናፍቆታቸውን ተወጡ። ሰዓታትን የወሰደ ምሽትን ተጋርተው ተጫውተዋል። በሳቅ የደመቀ ጓዳዊነት ሳይለያቸው ፍጹም ተከባበሩ። አርያም ሆነው አንድነትን አሳዩን። እኛም የጀግኖችን ፍቅር አይተን አደነቅን። ውሸት የሚመስል እውነት፣ ድራማ የሚመስል ግብግብ በተፈጸመበት የአባይ ሸለቆ እንደ ሰደድ እሳት የሚንቀለቀለው ቀትር በደመና ተሸንፎ